አገዛዙ አለኝ የሚለውን እግረኛ ሰራዊት ከከባድ የጦር መሳሪያዎች ጋር በግፍ ወደ ክልሉ ቢያስገባም የፋኖ ኃይሎችን ብትርግን መቋቋም ተስኖታል ነው የተባለው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ አጀብ አጄብ ያስባሉ ጅብዶችን ጥቁር ውሃ ላይ መፈጽሙን አጠናክሮ ቀጥሏል። ይህ ባህር ዳር ዋናው መስመርም በፋኖ ኃይሎች እንደተያዘ ነው። ያለፉት አራት ቀናት ከባድ ውጊያዎች ሲካሄድባቸው የነበሩት ነበልባሉ ግርምው እንዳወቀ ብርጌድ በድል አድራጊነት ቀጥሏለው የተባለው፣ በቆይታችንም ተጨማሪ መረጃዎችንም አስደምጣችኋለሁ። የአርበኛ ዘመነ ካሴ ቀኝ እጅ እንደሆነ የሚነገርለት አርበኛ ዝናቡ ልንገሩ ጠላትን መክተንም በሚገባው ቋንቋም ምላሽ ሰጥነዋል፣ ብትንትኑንም አውጥተነዋል ሲል በይፋ ተናግሯል። ከዚህ ጋር በተገናኘ ተጨማሪ መረጃዎችን አስደምጣችኋለሁ። ድቦ ከተማ በጎንደር በጋሾ ክፍለ ጦርም እጅ ውስጥ ገብታም አድራለችም። ሰላምና ጤና ይስጥልኝ፣ የተከበራችሁና የተወደዳችሁ የፋሲሉ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓቴ እነዚህንና ሌሎች መሰል መረጃዎችን ማስደምጣቸው አለው። አብራች ቆየም ከሰኔ 19 2017 ዓ.ም እስከ ሰኔ 23 እስከ ትላንትናዋ ዕለት ድረስም የተደረጉ አውደ ውጊያዎች ጥላትን አጠቃላይ እንቅስቃሴ በተመለከተ ወደ ጎጃም አዲስ ተጨማሪ የጠላት ኃይል የገበው ብዛት ከአምስት ክፍለ ጦር በላይ ሲሆን ከወሎ ከጎንደር፣ ከወለጋ፣ ከአዲስ አበባ እንዲሁም ደግሞ ከሁሉም ክልሎች የተወጣጠ የጠላት ኃይል በማሰማራት የማራፋና ጎጃም አመራሮቹን ታርጌት ያደረገ ዘመቻ ማበል በሚል ስያሜ የማጥቃት ሙከራ ያደረገ ሲሆን ይህንን ተልካሻ ተግባሩን መከላከል ብቻ ሲሆን በመልሶ ማጥቃትም አስደናቂ ገድል ፈጽመናል ብሏል። አርበኛ ዝናቦም በዚህ መሠረት ጠላት በዘመቻ ወራ ያደረገባቸውን በእነሱ ቅድ ከበባ ያደረጉት ቦታ አንድ መነሻቸው ከገነት አቦ አድርጎ ቋሪት ከተማን በማቋረጥ በደጋ ዳሞት ሊብር መዳረሹን ደግሞ ደጋ ጨውተርክና ልጅ ንጉስ ያደረገ ሰባስ ሰባ ሶስተኛ ክፍለ ጦር ሁለት መነሻውን ደቡብ ጎንደር አድርጎ አዴት ገራገር ዋሽራ መዳረሻውን ደብረ መዳን ያለምና አሸም ያደረገ ሰባ አራተኛ ክፍለ ጦር ሶስት መነሻውን አዴት አድርጎም ተገኝቷል በጎሽዬ ብራድማ አቋርጦ መዳረሻውን ጠጠር ማርያም ያደረገ የሰባ አራተኛ አካፊል ከፊል አራት መነሻውን ደጋደሞት ፈረስ ቤት በማድረግ መዳረሻውን ደግሞ ፍልቅልቅ አረፋ ያደረገም የአምስተኛ ክፍለ ጦር መነሻውን ደግሞ

የተለመደውን ንጽዋንን መጨፍጨፍ የአርሶ አደሩን እህል ጎታ በመገልበጥ ዝርፊያ ፈጽመው ወድሟል። ይህ አስነዋሪ ተግባር የተለመደ ያረመኔው አብይ አህመድ አገዛዝ ቢሆንም የአሁኑን ውግድ ለየት የሚያደርጉ ደግሞ ሁሉን አቀፍ ዝርፊያ ስለማድረጉ ነው። በዚህም መሰረት በርካታ የቡድኑ የነፍሱ ወከፍ መሳሪያም ደግሞ ተተኳሽ ማግኘት ተችሏል። ከነዚህ ብርገዶች መካከል አስደናቂ ተጋድሎና መስዋዕትነትን ጭምር በመክፈል የአካባቢውን ማህበረሰብ ማስተባበር፣ ጥራትን መደምሰስ፣ መማረክ ማስቻለው የደጋ ዳሞት ብርገድ አካባቢውንም ከነጻ ማድረግ ችሏል የተባለው ከጥናትም እንደ መረጃ ምንጮቻችን እንደ አገባቡና እንደ አመጣጡ በርካታ ቀጠናዎችን ለመያዝ ቢያስብ፣ ነገር ግንም በብርቱ ተጋድሎ መስዋዕትነት ተከፍሎ ቦታችንን ከመያዝ ባለፈም የእነሱንም ቦታ ቀምተን በእጃችን አስገብተናል ብሏል። በማስከተል ሌሎችን የአውደውጊያ መረጃዎች ላስደምጣችሁ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራኮር ቀጥና ምኒልክ እዝም ምስራቅ አማራኮር አንድ አሳምነው ክፍለ ጦር በትላንትናው ዕለት ወልዲያ ከተማ አቅራቢያ ጥቁር ውሃ እስከ አፍሪክ ባህር ዳር መስመር በመቆጣጠርና ቅል ምሽግ ዙፋን ጠባቂ ሰራዊትን በክፍለ ጦር ሜካናይዝድ ከሀያ በላይም በመደምሰስ ሲንዱ ደግሞ የሰሜን ወሎ ዞን መቀመጫ ወልዲያ ከተማን ዝቡን ህዝቡን ከበልጽግና በግዳይ ሰልፍ በመታደግ ድል አስመዝግቧል። በሰሞኑ ብርቱ ትንቅንቅ ተጋድሎ ምስራቅ አማራ ቀጠና ሚኒሊክ እዝ በፋሽቱ ብልጽግና አገዛዝ ሰሜኑ ላይ የነበሩን የሶስት ኮሮች ዘመቻ ማበል ከመቀልበስ ባለፈ ሙሉ ለሙሉ መደምሰስ ማጽዳትም ተችሏል። በዚህ ድንቅ ተጋድለው አገዛዙ የፋኑ ጠንካራ ይዞታዎችን ለመቆጣጠር ባድረገው ማጥቃት በምትኩ የወረዳ ክትሰውን ከተሞችን ብሎም የፌዴራል መንገዶችን መቆጣጠር የምንችልበት ተጋድሎ ማድረግና ቅስም መስበርም ችለናለው እያለው የማራፋን ፋን በጎጃም አምስተኛ ክፍርቶር ነብል ባሉ ገርሙ ወንዳወቀ ብርጌድም ሰኒ ሀይል ለተከታታይ አራት ቀናት ባድረገው ልዩ ትንቅንቅም ጀብዶችን ተጎናጸፍ ያለው አለ። በተለም ደግሞ ሰኔ 19 ከሰከላ ወረዳ ወደ ቋሪት ወረዳ ሲጓዝ የነበረውን ጠላት ይወለ ብርግድ አባጊ ሻለቃ በደፈጣ ጥቃት መቶታል። በተመሳሳይ ቀን ከሰከላ ወረዳ ወደ ሐሙስ ወንዝ የመጣውን ጠላት ገረሙ ወንዳወቀ ብርግድ ሻለቃ ሶስት በድሽቃ ውስጥ አሽመድመደውታል። እንደ እንደመረጃ መንጮቻችን ገለጻ አይበገሮቹ ገረሞ ወንዳወቀ ሌሎችም እንደ መረጃ መንጮቻችን ገለጻ ጀቢ ያስባሉ ጀብዶችንም በመጎናጸፍ ነው የተቀጠሉትም። ውድና የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓቴ መደመጥ አለባቸው ብዬ አሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። ለሁላችሁም መልካም መረፋር ተመኘሁም።